አርጊመንት ፍሮም ፋይን ቲዩኒንግ ይባላል። ፋይን ቲዩኒንግ ፋይን ቲዩኒንግ ቲዩ ኤን አይ ኤን ጂ ነው። ይሄኛውን አርጊመንት በምን መልክ ነው የሚያስቀምጡት? ዩኒቨርሱም ስናየው ዩኒቨርስ ውስጥ የምናየው ምንድን ነው? ይሄ ዩኒቨርስ ለሰው ልጅ ለመኖሪያነት እንዲመች የሆነበት በጣም ጥቃቅን የሆኑ ምክንያቶች አሉ። ለምሳሌ ይሄ እዚህ ዩኒቨርስ ላይ ወይም እኛ የምንኖርበት ዓለም ላይ የአየሩ መጠን ወይም የሙቀቱ መጠን አሁን ካለው በተወሰነ መጠን ከፍ ቢኖረው ህይወት አይኖርም ነበር። ይሄ ሰዎች የሚኖሩበት ዓለም ለሰዎች መኖሪያነት ሊሆን በሚችል መልኩ ተመጥኖ የተሰራ ነው። ህይወት ለሰዎች ብቻ ሳይሆን ህይወት እንዲኖርበት ተደርጎ ተመጥኖ የተሰራ ነው። ሶ እና አርጊመንቱ ምንድን ነው? የአንድ ነገር ያለ መሆን እድሉ እየሰፋ ሲመጣ በእድል የመሆን እድሉ አቅሙ እያነሰ ነው የሚመጣ። አንድ ነገር ለምሳሌ ቅድም እንዳልኩት ይሄ ህይወት ያለበት ዩኒቨርስ ህይወት ሊኖረው የቻለው እነዚህ ነገሮች ተመጥነው ስለተሰሩ ነው። ሰው ቅድም እንዳልኩ ትንሽ ከፍ ቢል ሙቀቱ፣ ትንሽ አየሩ ቢበላሽ፣ ወይም የዝናቡ ሁኔታ ብቻ ዓለም ላይ ያሉ ብዙ ነገሮች ኩድ ጎ ሮንግ። ከነዚህ ውስጥ አንዱ ነገር እንኳን ቢሳሳት ህይወት አይኖርም ነበር። ስለዚህ የአንድ ነገር የመሳሳት እድሉ በጣም እየጨመረ ሲመጣ ያልተሳሳተው በእድል እንዳልሆነ ይጠቁመናል ይላል። የመሳሳት እድሉ በጣም ሰፊ የሆነ ነገር ሳይሳሳት ስናገኘው ያም ይጠቁመን ምንድን ነው? እንዳይሳሳት ያደርገው የሆነ የፕላን ውጤት መሆኑን ይነግረናል ነው ስለዚህ ይሄ አርጊመንት ፍሮም ፋይን ቲዩኒንግ የሚለን አለም ላይ ካሉ ማለት ቤስት ፖሲብል ወርልድ የሚለው ማለት ነው ላይብኒዝ እንደዚ አይነት ተርም አይደለም እዚህ ላይ የምንጠቀመው ግን አለም በዚህ መልክ ያላትን ቅርጽ ሊኖራት የቻለው የፕላን ውጤት ስለሆነች ነው የኢንቴሊጀንት ቢንግ ውጤት ስለሆነች ነው ነው የሚለን ሶ ቴሌሎጂካል አርጊመንቱ ይሄን ይመስላል ማለት ነው ሶ እነዚህ ሶስት አርጊመንቶች ናቸው ሶ አርጉመንቶቹን ካነሳን ክሪቲካቸውን የተወሰነ መንካቱ ጥሩ ነው። ሶ የተተቹበትን መንገድ ስናይ በተለይ የምናነሳው ኢማኑኤል ካንት፣ ኢማኑኤል ካንት ክሪቲክ ኦፍ ፒውር ሪዝን ላይ አንድ ያስቀመጠው ነገር ምንድን ነው? ሪያሊቲን በሪዝን አክሰስ ማድረግ አይቻልም። ፒውር ሪዝን ሪያሊቲን አክሰስ ማድረግ አይችልም። ምናልባት ይህን የካንትን ኮርስ የወሰዳችሁ ካላችሁ ኤፒስቴሞሎጂ ላይ ካንት ኑሜና እና ፌኖሜና የሚባሉ ሁለት ዓለሞች፣ ዓለምን ለሁለት ይከፍለዋል። ኑሜና የሚለው ዓለም ዘ ቲንግ ኢኒት ሰልፍ ነው ይለዋል። ከእኛ እይታ ከኛ መስማት ከመሳሰሉት ነገሮች ውጪ ዓለም ያላት ምንነት ኑሜና ይለዋል። ከግሪክ የወሰዳቸው ቃላቶች ናቸው። ፌኖሜና የሚለው ደግሞ ቲንግ አዚ ታፒርስ ተዋስ ይላል። ነገሩን ስናየው የምናይበት መንገድ ለእኛ የሚታየን ምንነቱ እሱን ነው። ሪዝን አክሰስ ማድረግ የምትችለው እንጂ ከዛ ውጭ ያለውን የነገሩን ሪል ምንነት ኑሜና አክሰስ ማድረግ አችልም ሪዘናችን። ሶ ምናልባት ከዚህ በፊት ኤግዛምፕል ሰጥቻችሁ ከሆነ አረንጓዴ መነጽር አርገን ከአረንጓዴ መነጽር ውጭ አለምን ማየት የማይችል አንድ ሰው ቢኖር አለምን ሳያት ምን አይነት ዓለም ነች የምትታየ? ስትሉት የሚታየኝ አረንጓዴ ዓለም ነው። ግን አረንጓዴነት የዓለም ትክክለኛ ምንነት ሳይሆን እሱ የሚያየው ምንነቱ አለ አረንጓዴው መነጽር አውልቆ በባዶ ሊያት ካለ ሰውየው ማየት አይችልም። ሰውየ ማየት የሚችለው በአረንጓዴ መነጽር ውስጥ ብቻ ነው። ስለዚህ እንደዛ ከሆነ ሰውየው እርግጠኛ መሆን የሚችለው የሚያየውን ነገር ነው እንጂ ያለውን ነገር አይደለም። ከዚህ በፊት የመኪና ኤግዛምፕል ሰጥቻችኋለሁ። ግጭት ሁለት መኪኖች ተጋጭተው ፈላስፋውና ምናልባት እንዳልደጋግምና እንዳላሰለቻችሁ ብዬ ነው። ሁለት መኪኖች ግጭት ይፈጠርና ሰው ምንድን ነው የተፈጠረው? አንደኛው ከግጭቱ ከግጭቱ አካላት አንዱ እነሱ ቀይ መብራት ጥሰው ነው የገጩኝ፣ እኔ አረንጓዴ መብራት ነበር እየሄድኩ ያለሁት፣ እነሱ ቀይ መብራት ጥሰው ነው የገጩኝ ይላል። እንደዛ ሲል ያኛው ሰውዬ ደግሞ ከፈናስፋ ጋር አብሮ ያለው ሰውዬ ኖ ኖ ኖ፣ ዘአዘር ወራድ ምንድን ነው አረንጓዴ አይደለም። ለእሱ ቀይ ነበር የበራው፣ ለእኛ ግን አረንጓዴ ነበር የበረው እሱ ነው ጥሶ ይገጨን፣ ይላሉ። ከዛ እኔ ምስክር አለኝ፣ ይላል። ምስክሩ አለመታደል ሆኖ ፈላስፋው ነው። ፈላስፋው ቃለ መሃላ ላይ ፈጽምና ዳኛው አንድ ቀላል ጥያቄ ይጠይቀዋል። ለእናንተ የበራው ምን አይነት መብራት ነበረ ሲለው ፈላስፋው ምንድን ነው ያለው? ምን አይነት መብራት እንደበራ አላውቅም፣ ያየሁት ግን አረንጓዴ ነው። ሰው ዳኛው ኮንፊውዝድ ሆነ። ምንድን ነው ኮንፊውዝ። የበራው አረንጓዴ የበራውን አላውቅም ግን ያየሁት አረንጓዴ ነው አሁን ይሄ የካንትን ኑሜና ነው የሚነግረህ ምንድነው እያለ ያለው እኔ እኔ ያየሁት ነገር አረንጓዴን የበራው ካለ ምን ማለት ነው ሌሎችም የሚያዩት አረንጓዴ ነው ለምን አረንጓዴነት የነገሩ ምንነት ነው ሰውየው ግን እያለ ያለው እኔ ልነግር የምችለው ነገሩ የሆነውን ሳይሆን ነገሩ ለእኔ የሚያሳየኝን ማንነት ነው ምክንያቱም እኔ አለምን ኤክስፒሪንስ የማረግበት ነገር በእኔ ኤክስፒሪንስ ማረጊያ ነገሮች ይገደባል ልክ ቅድም እንዳልኩት አረንጓዴ መነጽር አድርጌ አለምን ማይ ከሆነ ከአረንጓዴ ውጭ በሌላ መልክ ላይ አታንችልም። ቢጫ መነጽር ካረኩ ደግሞ ቢጫ ነው የምትሆነው። ስለዚህ ካንት የሚለን አእምሯችን አለምን ኤክስፒሪንስ የሚያደርግበት የራሱ ወይ አለው። ያ ወይ አለምን ኤክስፒሪንስ የሚያደርግበት ወይ ቢወሰድብን አለምን ኤክስፒሪንስ ማድረግ አንችልም። ስለዚህ አለም እነዚህ ነች ማለት የማንችለው ለምንድነው አለምን ኤክስፒሪንስ የማድረጊያ መንገዳችን የዓለምን ምንነት ሼፕ ስለሚያደርገው ነው። ያ ማለምን ማለት ነው። ይሄ ጠረጴዛ እንደዚህ ሆኖ የሚታይ በጠረጴዛው ምንነት ብቻ ሳይሆን በእኔ ጠረጴዛውን የማያ የመረጃ መንገዶችም ጭምር ነው። ስለዚህ ይሄ ማለምን ማለት ነው። ኑሜና የሚባለውን አለም ነገሮች በራሳቸው ያላቸውን ምንነት ልንረዳ እንችልም። ልናቅ የምንችለው ብቸኛ ነገር ለእኛ የሚያሳዩንን ማንነታቸው ነው። ይህንን ያነሳሁት ለምንድን ነው ጋድ ፍሪደም እና ኢሞርታሊቲ ኦፍ ዘ ሶል ይላል ካንት። እነዚህ ሶስት ነገሮች የነፍስ ዘላለማዊነት ጋድ እና ነፃነት፣ እነዚህ ሶስት ኮንሰፕቶች ኑሜና ውስጥ ያሉ ነገሮች ናቸው ይላል። በአእምሮ ልንደርስባቸው የማንስ ሶ የጀርመኖች በጣም ይሄ ከኢንላይትንመንት ጋር ተያይዞ በጣም ጥርጣሬ ነበራቸው ጀርመኖች። በጣም ሃይማኖት ላይ በጣም ጥብቅ ናቸው በዲሲፕሊን እና በሰፒሪታን የሚባለው የፕሮቴስታንት ክፍል ዶሚነንት የሆነበት ነው። እና በዛ ምክንያት እነዚህ ሰዎች የካንት ትልቁ ጭንቀት ምንድን ነው? ሃይማኖትን ጋድን በሪዝን ጀስቲፋይ ለማድረግ የምንሞክር ከሆነ ሌሎች ሰዎች በቀላሉ በሪዝን ያጠፉብናል። ስለዚህ ጋድን እና የመሳሰሉትን ሃይማኖታዊ ኢሹዎች በተለይ ጋድን ከሃይማኖት ልናወጣው ይገባል። እንደውም አንድ መጽሐፍ አለችው አነስ ያሬት ሪሊጅን ዊዝን ዘ ስትሪክት ሊሚትስ ኦፍ ሪዝን ብሎ ይጻፋታል እና ይሄ ነገሩ እንደውም በዘመኑ የነበረ ፍሬድሪክ ዘ ግሬት የሚባሉ ሰንድ ፍሬድሪክ ዘ ሰከንድ የነበረው ንጉስ አስጠርቶ አስጠንቅቆት ነበር፣ ይሄ መጽሐፍ ጥሩ አይደለም ተወው ብሎት። ከዛ ምንድን ነው ያለው አንተ በህይወት እስካለ ድረስ እንደማላሳተመው ቃል እገባላለሁ ብሎት፣ እሱ ከሞተ በኋላ ነው መጽሐፉን ያሳተመው እና ካንት ምንድነው፣ የካንት እንትን ማለት ነው በምክንያታዊነት የጋድን ኤግዚስታንስ ፕሩቭ ማድረግ በራሱ ፕሮብለማቲክ ነው ብሎ ነው የሚያስበው። ከዚህ በመነሳት ኦንቶሎጂካል አርጉመንቱን እንዴት ነው የተቸው? ካንት ኦንቶሎጂካል አርጉመንቱን ቅድም ያነሳ ነው የሴንታንስ ለምን ችግሩ ምንድነው የሚለው በአጭር ቃል ሲገልጸው ካንት ኤግዚስተንስ ኢዝ ኖት ፕሪዲኬት ይላል። ይሄ ምን ማለት ነው? ሳብጀክትና ፕሪዲኬት ሎጂክ ውስጥ የምናገኛቸው ሁለት የአንድ ስቴትመንት አካሎች ናቸው። ቅድም ያነሳውላችሁ ሁሉም እናቶች ልጅ አላቸው ስንል ሁሉም እናቶች ሳብጀክት ነው ልጅ አላቸው፣ ልጅ መኖር ደግሞ ፕሪዲኬት ነው። ሶ ይሄ ቃል ፎልስ ስቴትመንት ፎልስ መሆን አይችልም ያለው። ለምንድን ነው? ሳብጀክቱ ፕሪዲኬት ውስጥ ስላለ፣ ሶ ሎጂካል ኮንትራዲክሽን ያመጣል። ወይም በሌላ ቋንቋ ሬድ አፕል ኢዝ ሬድ ብላችሁ ኤ ስቴትመንት ፎልስ መሆን አይችልም። ለምን? ሬድ የሚለው ፕሪዲኬቱ ምን ውስጥ አለ? ሬድ አፕል የሚለው ሳብጀክቱ ውስጥ አለ። ስለዚህ ፕሪዲኬቱ ሳብጀክቱስ ከሆነ ምንድን ነው ማለት ነው? ያ ነገር ሎጂካሊ ኮንሲስተንት ነው፣ አለበለዛ ሎጂካሊ ኮንትራዲክተሪ ነው። ሶ ጋድ ኤግዚስትስ የሚለው እንደ ሴንት አንሰ ለማባባል አናሊቲክ ስቴትመንት ነው። ኤግዚስት የሚለው ቃል ጋድ የሚለው ቃል ውስጥ አለ፣ ቅድም ባነሳ ነው መልኩ። ስለዚህ ጋድ ዳዝኖት ኤግዚስት ማለት ሎጂካሊ ኮንትራዲክተሪ ነው። ሁሉም እናቶች ልጅ አላቸው የሚለው ፎልስ እንደማለት ነው፣ ጋድ ኤግዚስትስ የሚለው ፎልስ ማለት ነው። ካንት ግን የሚለው ምንድነው? ኤግዚስተንስ ኢዝ ኖት አ ፕሪዲኬት ሲል ምን ማለት ነው? ለምሳሌ ጋድ ኢዝ ኦምኒፖተንት፣ ጋድ ሁሉን ቻይ ነው ስንል ሁሉን ቻይነት ፕሪዲኬት ነው ማለት ምን ማለት ነው? ካራክተር ነው፣ ባህሪ ነው። ስለዚህ ጋድ ሁሉን ቻይነት ባህሪ አለው። ኤግዚስተንስ ግን ባህሪ አይደለም ነው የሚለው ካንት። ልክ እንደ ሁሉን ቻይነት እንደ ሁሉን አዋቂነት ባህሪ ሳይሆን ካንት የሚለው ኤግዚስተንስ ለባህሪዎቹ መኖር ራሱ አስፈላጊ የሆነው ሁሉን ቻይ ሊሆን የሚችለው ምን ካረገ ነው ኤግዚስት ካረገ ሁሉን አፍቃሪ ሁሉን ሁሉን ሰሪ ሁሉን አዋቂ የሚሆነው ኤግዚስት ስለዚህ ኤግዚስተንስ እንደ ሁሉን ቻይነት እና እንደ ሁሉን አዋቂነት ባህሪ አይደለም ሴንታን ስለሚሳተ እሱ ነው ነው ስለዚህ ጋድ ኤግዚስትስ የሚለው አናሊቲክ ስቴትመንት ሎጂካሊ ኮንትራዲክተሪ ነው ሊባል አይችልም ፎልስ ብንለው ማለት ነው ስለዚህ ሎጂካሊ ኢንኮንሲስተንት ነው ሶ ኦንቶሎጂካል አርጊዩመንቱ አይሰራም ብሎ በዚህ መልክ ሪጀክት ያደርገዋል ኮዝሞሎጂካል አርጊውመንቱ ላይ የሚያነሳው ዴቪድ ዩምን በተወሰነ መልክ ያነሰዋል። ከአንት የሚያነሳው አርጊመንት ምንድን ነው? በኮዝሞሎጂካል አርጊመንት ያየነው ነው። ምንድን ነው? ከኤክስፒሪየንስ በመነሳት የጋድን ኤግዚስተንስ ፕሩቭ ማድረግ ነው። ሶ ግን ከአንት የሚለው ምንድን ነው? በሙሉ የተጠቀሱት የኮዝሞሎጂካል አርጊውመንቶች ኤክስፒሪየንስ በሚደረገው ወርልድ ውስጥ ያለንን ኤክስፒሪየንስ ነው የሚገልጹት። ኮዝ ኮዘንድ ኢፌክት ሪሌሽን እንዲህ ስለሆነ እንዲህ ይሆናል። ሶ ይሄ ኮዝ ኢፌክት ሪሌሽን ደግሞ ሊሰራ የሚችለው ኤክስፒሪንስ በሚደረገው ወርድ ብቻ ነው። ለምንድነው? እንደ ካንት አባባል ኮዝና ኢፌክት የዚህ ዓለምን ኤክስፒሪንስ የምናደረግበት መንገድ ነው ነው የሚለው። ለምሳሌ አንድ ሰው የሄደ መንገድ ላይ መኪና ሲገጨው ሳይ ኢፌክቱና ኮዙን አይደለም የማየው፣ የማየው ሁለት ኢቨንት ነው። የሆነ ሰው አለ፣ ተገጨ፣ ወደቀ። አሁን ኮዝ ኢፌክት ብሎ የሚረዳው አእምሮዬ ነው እንጂ ኮዝ ኢፌክት ኤክስፒሪያንስ የማደረገው ነገር አይደለም። በዚህ ኮዝ እና ኢፌክት አእምሯችን ይህንን ዓለም ኤክስፒሪየንስ የሚያደርግበት መንገድ ነው። ሶ እነሰንት አኩይናስ ምንድነው ያደርጉት ማለት ነው ኤክስፒሪየንስድ በሆነ ወርልድ ውስጥ የምንጠቀምበትን መንገድ ለምን ተጠቀሙት? ኤክስፒሪየንስ ለማይደረገው ኑሜና ለሆነው ወርልድ። ስለዚህ ኢትስ ኢንአፕሊካብል። ሶ ይሄ ትልቁ ስህተት ነው። ኮዝሞሎጂ በዚህ ምክንያት አይሰራም ነው የሚያነሳው አርጊመንት። ሶስተኛው ቴሌኦሎጂካል ነው ቴሌሎጂካል አርጊመንቱ ቅድም እንዳየነው ሞር ኦፍ አርጊመንት ፍሮም ዲዛይን አይነት ባህሪ ነው ያለው። ሶ ዓለም ስናያት ዲዛይን አላት ኦርደር አላት ፈንክሽን፣ ስለዚህ ከጀርባ ኢንተሊጀንት የሆነ ቢንግ መኖር አለበት ነው። ግን ካንት የሚለው ምንድን ነው? ይሄ አርጊመንት የሚነግረን እንደ አት ቤስት ሆነ የሚባል እንኳ የሚነግረን ጎበዝ አርኪቴክት እንዳለ ነው እንጂ ፈጣሪ እንዳለ አይደለም የሚነግረን። ይሄ አርክቴክት ኦልሬዲ ካለ ማተር ተነስቶ ሊሆን ይችላል ያንን ነገር እየሰራ ያለው ስለዚህ ያ ማተር ከየት እንደመጣ መልስ አይሰጠንም ቴሎሎጂካል ቴሎሎጂካል አርጊመንት የሁሉም ነገር ፈጣሪ መሆኑን ሳይሆን ፕሩፍ የሚያደርግልን መሀንዲስ መኖሩ ነው መሐንዲስ ደግሞ ከምንም ሳይሆን የሚሰራው ካለ ነገር ነው የሚሰራው ስለዚህ የጋድ ኤግዚስተንስን እነሱ የገለጡበት መንገድ እነሱ ባሰቡት መንገድ ፕሩፍ አያደርግላቸውም ፕሩቭ ያደረጉት አርኪቴክት መኖሩን ነው እንጂ ፈጣሪ መኖሩን አይደለም። ስለዚህ ቴሌሎጂካል አርጊመንቱ ተቀባይነት የለውም ብሎ ሪጀክት ያደርገዋል። ነገር ግን ካንት ይህን ሁሉ ርቀት ከሄደ በኋላ እሱ በጋድ ኤግዚስተንስ ስለሚያምን የጋድን ኤግዚስተንስ ፕሩቭ ለማድረግ ሞራል አርጊመንት የካንት አርጊመንት ሞራል አርጊመንት ነው። ሞራሊቲ ሴንስ ሊሰጥ የሚችለው ጋድ ኤግዚስት ካረገ ብቻ ነው። የጋድ ኤግዚስተንስ ፕሩቭ መደረግ የሚችለው በፕራክቲካል ሪዝን ነው እንጂ በፒዩር ሪዝን አይደለም። ሱ ቅድም ሪጀክት ያደረጋቸው ሜታፊዚካል ሜተዶችን በመጠቀም የተጠቀሙት ይሄ ከአእምሮ ውጪ ነው ከፒዩር ሪዝን ግን፣ ሪዝን ሁለት አይነት ነው። ፕራክቲካል ሪዝን አለ ምንድን ነው እ ምንድን ነው ማረጋገጫ ይሄ የሞራል ሞራል የሞራል አርጊመንቱ ያ የሞራል አርጊመንቱ አሁን እንትን ልለው ሞራል አርጊመንቱ የሚለው ምንድን ነው? ለምሳሌ ቨርቹዋስ የሆኑ ሰዎች አሉ ይላል። ምድር ላይ ጥሩ ሰዎች አሉ፣ ግን ጥሩ ሰዎች ሁሌ ሪዋርድድ ሲሆኑ አናይ። ሶ ይሄ የሚያሳየን ምንድን ነው? ጥሩ ሰዎች ሪዋርድድ የሚሆኑበት ሌላ ዓለም አለ ማለት ነው። በአጭሩ ሲገለጽ ይሄ ነው። እንደውም የካንት የሞራል ፊሎሶፊ ከአሪስቶትል የሚለየው አሪስቶትል ምንድ ነው የሚለው የሞራል ፊሎሶፊ አላማ ሰዎች እንዴት ደስተኛ መሆን እንደሚችሉ ማሳየት ነው ይላል። ካንት ግን አይደለም ይላል። ካንት የሞራል ፊሎሶፊ አላማ ሰዎች ደስታ የሚገባቸው ፍጡራን መሆናቸውን ማሳየት ነው። ደስተኛ ማድረግ ሳይሆን ደስታ የሚገባቸው ፍጡራን፣ ያ ማለት ቨርቹወስ ማለት ነው። ያንን ደስታ ግን የሚያገኙት እዚህ አይደለም ነው የሚያገኙበት ዓለም ኑሜን አልወርድ ሊያለው ይሄ ፕራክቲካል ሪዝን ነው እንጂ ፒዩር ሪዝን አይደለም። ከሞራል ፊሎሶፊ አንፃር ስለሆነ የገለጸው ነው የሚለው። ስለዚህ ይሄን ይመስላል ማለት ነው ኤግዚስተንስ ኦፍ ጋድ። እድሉን ለእናንተ እሰጣቸዋለሁ። አመሰግናለሁ።